እና ተመልካቾች ዛሬ እንግዲህ ዛሬ ረመዳን 17 ነው። እኔ ረመዳን 17 መሆኑን ስልኬን ሳይ ነው ዛሬ ያወቁት። 14 15 ነበር የመሰለኝና አላወቁትም። ቀኑ እንዲሄድ ለምን ጊዜ ከመሆኑ የተነሳ ሲመሽ አላቀው፣ ሲነገ አላቀው፣ የማርፍበትን ሰዓት አላቀው፣ እኔ ምን ሆንም አላቀው። ብቻ መተኛ ሰዓት የስራዬን ስጨርስ ሂጄ አልጋ ላይ እወርቃለሁ፣ ተነስቼ ኩሽና እገባለሁ። ከጧት እስከ ማታ ነገ ማለት ነው። እና ዛሬ እንግዲህ ይህንን ቪዲዮ የምቀርጸው

በጣም ይረዝምብኛል ሁሉንም ባወራ እና እውነት፣ አንዳንድ ጊዜ ባለን ነገር ተብቃቅተን ምናምን በቃ እኔ እንጃ አላውቅም። እና ዛሬ የተፈጠረ ነገር አለኛ ቤት ማለት ነው እና ተመልካቾች እንግዲህ ሰዓት ሰዓት ትናንትና ስሰራ ውዬ ብሎ አዳሬን እስከፈጅ ድረስ የቤት ምግባቸውን ስሰራ ከዛ ደግሞ እንደዚህ ትእዛዝ ሲመጣ ትእዛዝ እየሰራሁኝ እንግዲህ ትናንት ይህ እንግዲህ ትናንትና አዳሬን ከፍጡር በኋላ እስከፈጅር የሰራሁት ነው። በጣም ነው የሚያደክመው እውነት። ሰታዩት እንግዲህ አጠራጠራ ስለማደርገው ቀላል ስራ እንዳይመስላችሁ በጣም ነው ጊዜ የሚወስድ የሚያደክመው። እውነት ጉልበቴ ምክክ ነው ያለው ማለት ነው፣ ወገቤ ምክክ ባለ ተመልካቾች። እና ትናንትና እንግዲህ ከፍጡር በኋላ ማምቻዬን እስከፈጅር ስሰራ አምሽቼን ጧት እንግዲህ ከፈጅር በኋላ ታውቃላችሁ፣ ረመዳን ላይ ስራ ይበዛል። ሁሉም ቤት የታወቀ ነው። ይህ ወረቀን ነው። አረብ ሀገር ያለ ሰው ሆዲያቸውን ነው የሚያጠናቀሩት ማለት ነው። በረመዳን ረመዳን ሲሆን እንግዲህ የዲዋየ ባዴ ምናምን ቀን ነው ይባላል። ለሙስታይል እነዚህ ሆዲያቸው ብቻ ነው። እና እንግዲህ ሊከመ ብሎ እንዲ ካሜል ልነግራቸው አልችልም። በቃ ፍራሽ ላይ ውድቅ ካልኩ ያው ትንሹ ሞት ነው እንቅልፍ ይታወቃል። በቃ ሰው ሲደክማቸው የምተኙት እንቅልፍ ልነግራቸው አልችልም። እና እንግዲህ አሁን ይሄው እያዘገጃጀው ነው እንግዲህ ጠዋት ደውላ ሴትዮ ተናሻለች። ለምን ትእዛዝ መጥቷል፣ ሰሪ ያለች ባሳት ይሳ ከግድር ባለ ተኝቼ ማለት ነው። ትእዛዝ የምንቀበለው ለነገ ከሆነ ዛሬ እንቀበላል፣ እሰራለሁ። ሁሉ ይሄን ማምሻዬን የምሰራለው ብቻ ለነገ ዛሬ ነው መስራት ያለበት። ምክንያቱም ጊዜ በጣም ነው የሚወስደው፣ በጣም ነው የሚያደርገው። በዛ ላይ ምግብ እሰራለሁ። የቤታቸው የቤታቸው ምግብ የምሰራው በእኛ አይነት በቃ ልክ እንደምግብ የነ ትእዛዛቸው አንድ አይነት አይበሉ እየብቻ ሁለት

ከፈራሁኝ ኩላሊት በሽታ እንደዚህ አለብሽ ግን በቃ እኔ ምን ነው የሚመስለኝ፣ በቃ አፈራለሁ። ኩላሊት በሽታ ይሄ ምናምን ካንሰር የሚባል ነገር ሲይዝ ሲጠሩት እራሱ እፈራለሁ እና በእግዱንስ እያንፈቀፈ እኮ ነው ለጠጠ ያው የሴቶች ነገር ታቆታላችሁ። ለግናቱ ጾም እኛ አይደለሁም ዛሬ ያው ታቆታላችሁ ማለት ነው፣ የሴቶች ነገር እና እንደዚህ እያንፈቀፈ እኮ ነው። በጎና ደግሞ ሌላውን ስራ እየሰራሁ እንግዲህ ይህን ይህን እንግዲህ እንደምታውቁ ቦታቱ ብዛቱ እንደው ባይበላስ ቢከር እረወይ እረወይ እረወይ

ሰራ ይሄ ደግሞ የተዛዛችሁ ደግሞ ሰራ አለ። ግን እሷ ሁለቱንም በአንዴ ነው የምታዘኝ። ሰዓቱ ደግሞ ይሄ እያታቃላችሁ እና እንግዲህ ያንፈከፈኩኝ ያንን አንድ ብርጭቆ ከንሽሌው አሁን ደግሞ ሁለተኛ ይኸው እያጠጣሁ ነው። ብቻ አልሀምዱሊላሂ ዋላሂ ነው። አላህን አላማርርም። ምናልባት አላህ ለወደፊት የተሻለ ነገር ይዞ ሊሆን ይችላል እያልኩኝ ያንን እየሰራው ጨጎራዬ እየጨሰ ባለበት ሰዓት ደወለች። ደውላ ጻፊ ያለችኝ እንዲያረሽ ነገን ብዙ ትእዛዝ ነው ያለው። ጻፊ ያለችኝ ይኸው እየጻፍኩ ነው ለነገ ትእዛዝ አምስት ረመዳን 17 እንግዲህ ለ18 18 አምስት ትእዛዝ ማለት ነው። ያ ረብ ላዋ ትግስቱን ስጠኝ፣ እንዲወጡ ትግስቱን ስጠኝ። ወላሂ ነው የምላችሁ እና ጻፊ ያለችኝ እንዲያረሳ እንግዲህ ያለቀውንም ያላለቀውንም አይቼ አስቤዛም ስለማዛት አጻፍኩኝ እንግዲህ፣ ያንንም ቅድም የከጠፈልቁትን አበሰልኩ። ሙቀቱ ፍሩኑ በቃ ዙብር ይከፈታል። እስከ ነገ ፈጅ ድረስ አይዝጋ ፍሩኑ። ፍሩኑ ክፍት መሆን አለበት። ከየ ብዙ ሲመጣ በቃ ተወለሰርት ነው። እና ሙቀቱም ከየፍራሱ ተከፍቶ አሁን ብርድኑ ይባላል። በጣም ሙቀት ነው። ከዚ እንግዲህ ለሰውዬ የምሰራውን የስድራ ከባብ በፍሩ ልሰራ ነው። ይህንን እንደዚህ አድርጌ በፍሩን የማበስበው ሁሉንም ዘዜቱንና ጨው ወንቁንዶ በርበሬ በፍሩን አምረዋለሁ ማለት ነው እውነት

እና በቃ የሚከተተውንም የማይከተተውንም በንዴት ውስጥ እየተረከመ ነው። በሰዎቹ ንዴት እቃውን ለፈጆ ነው እላቸዋለሁ። እቃውን በቃ በነሱ ንዴት አመዝገዝገዋለሁ። ይ ሰበር እናዚህ ፎቶዋን አነሳስ ፎቶ ያነሳችበትም የሰራሁትን እኔ ሰራሁ እያለ ተገትሬው እያድሬ ፎቶዋን አነሳስታ ሄደች። እዚህ የምሰራውን ደግሞ በቃ ብቻ ረፈት የለም። በዛ የምዋከባለው በዚህ የምዋከባለው እንግዲህ የታጠባው ዕቃ ነው። ማሽኑን ወስጂ ክረክ ተረኩታ አይከተትም። ይሄ እስከሚሞላ እስከሚከደን ድረስ ብረድስቱንም ወስተው ይችላል። የምከተው ማሽኑ ማለት ነው። እንደምን ዳተ ከወጣችልኝ በኋላ ያንን ጉዳ ጽድ አረጋገብኩት ታረጋግኩት ይሄ ውፋ አለ ትንሽ እና መሬቱን የምጥል ባደረኩ ሳይውን እነሱ ሳይውን ይቆጣሉ። ጥሩ አይደለም። ውሀ አይወድም። ይሄው ሳይውን ይሄ ክሬሙ ምናምን ተውትና ይሄንን ይመስላል። እንግዲህ ሁለቱ አምስት ነበረ አሁን ዛሬ የተሰራው አንደኛው ምን እንደተፈጠረበት እነግራችኋለሁ። ወላሂ ነው የምላችሁ እውነት። እኔ በጣም ነው የገረመኝ። ምናልባት የእኔ ቅልብ የሆነ ይሆን እንደ ይያልኩኝ እና አምስት ነበረ የሰራሁት አንደኛው ሄዴ እና ሁለቱ ደግሞ ይሄን ነው እንደምታውቁ፣ ሶስቱ ማለት ነው አንደኛው ይሄ ከስር ካሁን ከተነስቼ የሰራሁት አሁን እንግዲህ ሰፋካም ሰው እኮ መጣ የሚወስደው አሁን ልሰጥ ነው። ይሄን ሰው ሊቀበሉ መሰለኝ በስማችሁ ሰርፕራይዝ ሊያደርጉ ነው። እውነት ይሄን ኬክ ይሄን ኬክ ጣዕሙን አጠየቁኝ ነው እምላችሁ። ውስጡ ክሬም እና ስትሮበሪ ምናምን ነው። ጣዕሙን አጠየቁኝ ስታውት ላይ አምራችሁ ይችላል። ከዛ እንግዲህ በጎን ከባቢን ሰራው። ከዛ ሰላት ለሰውዬው ይሄን እና ተምቡሳሱ ዘይት ይወድን በፍሮን ለሰውዬው ብቻ ለሰውዬው ብቻ። አሁን ደግሞ ይሄን መጣ ሰውየው የሚወስደው

እና ለስራዬ ፕሮግራም አብቻለኝ ቢያንስ የጣፋጭ ስራ የብቻ ጣፋጭ የምሰሪ ካልሽ፣ እኔ ከዙሁር እስከ መግሪብ ድረስ ጣፋጭ ምግብ አልችልም አልችልም። በቂጣችሁ አፍጥሩ፣ በአይሻችሁ አፍጥሩ አልኳት ማለት ነው። እና እና እንግዲህ እንደምታውቁት እየተዋከቡ እውነት የነን ጣሪቃውን ከባውን አሰራር አሳያችኋለሁ እንዴት እንደሚጣፍጥ ነው እምላችሁ። ስለዚህ ላይ ሰብስክራይብ፣ ነገ በሌላ ቪዲዮ እመጣለሁ።